ሰላም የዓለም አዳኝ ዩቲዩብ ቻናል ቤተሰቦች! እስካሁን በጸሎትም በሀሳብም አብራችሁን ስለሆናችሁ እግዚአብሔር ይባርካችሁ። ዛሬ አንድ የምስራች ይዘንላችሁ መጥተናል! የዚህ ቻናል ቋሚ ደጋፊ መሆን እና አገልግሎቱን በቅርብ በቅርበት ማገዝ ለምትፈልጉ የሜምበርሺፕ ፕሮግራም ጀምረናል። የቻናላችን ሜምበር ወይም አባል ስትሆኑ ምን ታገኛላችሁ? የመጀመሪያው በስራችሁ አጠገብ የቻናላችንን ልዩ ምልክት ወይም ባጅ ታገኛላችሁ። በሁለተኛ፣ በላይቭ ጊዜ የምትጠቀሙባቸው ልዩ ኢሞቲዎች ይኖራቸዋል። በሦስተኛ፣ ለምትሰጡት አስተያየት ቅድሚያ ምላሽ እንሰጣለን። ከሁሉም በላይ ግን በዚህ አገልግሎት ወንጌል ለብዙዎች እንዲደርስ አብራችሁን ትሰራላችሁ። የእናንተ ድጋፍ ለእኛ ትልቅ አቅም ነው። ስለዚህ ከታች ጆይን የሚለውን በተን በመጫን